አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ሰላም ደህና ናችሁ? ሁዲ አብደላ ቤተሰቦች ሁሉ ሰላም፣ ሁሉ መልካም። ከኔ አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማቸው ይብዛለኝ። ውድና የተከበራችሁ ተመልካቾች፣ ለዛሬ ያስኩላችሁ ፕላስቲክ ኮርኒስ፣ እንዲሁም ግድግዳቻ ከአራት ክፍል ቤት ሸወርቃ አምስት ማለት ነው በአሁኑ ሰዓት ግድግዳ ሻክና ፕላስቲክ ወርኒስ ለማሰራት ስንት ብር ያስፈልገናል? ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ይህ ቤት እንግዲህ እንደምትመለከቱት በዚህ መልኩ ፕላስቲክ ወርኒስ ተሰርቷል። አምፖል ተገጣጥሟል። መብራት ሲስተሞቹ ሙሉ ተዘረጋግጠው፣ እንዲሁም ደግሞ ግድግዳውም ቀለሙ ሁሉ ነገር እንግዲህ ሙሉ ለሙሉ አልቋል። ረመዳን ወርን እንግዲህ የተሰራ የሆነ ቤት ነው ብዙ ቤቶች አሉ እንግዲህ። አቀርብላችኋለሁ ባልኳችሁ መሰረት እያለቁ ያሉ ብዙ ቤቶች አሉ። ለዛሬ እንግዲህ ይሄን ቤት ይዤላችሁ፣ ቅርብ ያለው ይሄን ቤት እንግዲህ እንደዛ አድርጋችሁ ሻወርን ጨምሮ አምስት ክፍል ቤት የሆነ ቤት በአሁኑ ሰዓት ግድግዳ ቻክና ፕላስቲክ ወርቤት ማሰራት ብታስቡ ስንት ያስፈልጋል የሚለውን በዝርዝር የምናይ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የድዮ ምክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ ይህ የምትመለከቱት እንግዲህ ሳሎኑ ላይ የተሰራ ነው። ግድግዳውም እንደምታወት ሌብሉን ጠብቆ ምርጥ ሆኖ በደንብ ሙሌት ተሰጥቶ የተሰራ የሆነ ቻክ ስራ ነው። እንዲሁም ሳሎን ላይ ያለው ዲዛይን ይህንን ይመስላል። ወደ መኝታ ክፍል ስንሄድ እንግዲህ ኮሊደር አለ እዚህ ጋር ሁሉም ስራዎች ልቅም ብለው አልቀዋል። መቃንም በምታወት መልኩ ተቀባብተዋል። መኝታ ክፍል ላይ ያለውን ደግሞ ዲዛይን የምናይ ነው የሚሆነው። ሁሉም አምፖሉም ተገጣጥሟል። ይህም እንግዲህ ሻዶ እስኮት ላይቶች አሉት። እያንዳንዱ ይነህ ለምሳሌ ከአሁን በፊት በጅብሰም ኮርኒስ አሳይቻቸዋለሁ። ጅብሰም ኮርኒሱን ዲዛይን በፕላስቲክ በዚህ መንገድ ተሰርቷል። አምፖሉም እስኮት ላይቱም እንደምታዩት በዚህ መንገድ ተሰርቷል ማለት ነው። ግድግዳቸው አኩም የምትመለከቱት ነው። ምንም የቀረለት ነገር የለ ማለት ነው፣ ሁሉም ነገር በስርዓት ልቅም ብሎ የተሰራ የሆነ ቤት ነው። ውድ ተመልካቾች እንግዲህ የዚህ አይነት አሪፍ ነገሮችን ስትመለከቱ ቪዲዮ ላይክ ማድረጋችሁን አትርሱ። ሌላው የመብራት ዝርጋታዎቹ ሙሉ በደንብ የተዘረጉ ናቸው። እንዲሁም ሶኬት፣ ማብሪያ ማጥፊያ ሁሉ ነገር አልቀዋል ማለት ነው። እንደምታወት ከዚህ በኋላ ነጣጥፎ ብሎ ፈራርሾ መኖር ብቻ ነው። የውስጡ ስራ እንግዲህ በዚህ መንገድ ሙሉ ለሙሉ አልቋል። በአሁኑ ሰዓት እንግዲህ ገና ማሰራት ላሰባችሁ ሙሉ መረጃውን የማቀርብላችሁ ይሆናል። ምክንያቱም እስከ ስንት ይወስድብናል የሚለውንም ግምት ውስጥ አስገብታችሁ ስራችሁን እንድትጀምሩ ማለት ነው። ወደ ተመልካቾች እንግዲህ መኝታ ክፍል ላይ ያለው ዲዛይን ይሄንን ይመስላል። ወደ ኮሊደር እና እንዲሁም ልጆች መኝታ ክፍል ጋር ስንሄድ ደግሞ የምናይነው የሚሆነው እዚህ ጋ እንደምትመለከቱት እንግዲህ ኮሊደሩ ይህንን ይመስላል። ሌላው ማየት ያለባችሁ ነገር የጭቃ ቤት አይመስልም። ሙሊቱ ሁሉ ነገር ብሎኬት ቤት ነው የሚመስለው ማለት ነው። ምክንያቱም ሙሊቱ በደንብ ሆኖ ተሞልቶ ሌቨሉን ጠብቆ በስርዓት ቻከት ተሰራ በጣም ነው የሚያምረው ማለት ነው። ስለዚህ ስታሰሩ ሁሌ የምንደብላችሁ ባለሙያን መምረጥ ይኖርባችኋል። ብዙ ቤቶች ሁለት ሶስት ጊዜ እየተሰሩ ነው የምንመለከተው በአሁኑ ሰዓት ምክንያቱም እንደዚህ ብዙ ልምድ የሌላቸው ባለሙያዎች ይሰሩትና እና ሌቭሉ ሳይጠብቁ ወይም የሚቸገር ሊሆን ይችላል። እንደዚህ አይነት ስራዎች ሲኖሩ እናንተ ደግሞ የምታወጡት ወጭ ቀላል ወጭ አይደለም ማለት ነው። ስለዚህ ያን ሁሉ ወጭ አውጥታችሁ ቤታችሁ በስርዓት መሰራት ይኖርበታል ማለት ነው። ምክንያቱም ስታፈሱ ስትሰሩ፣ ምን ስትሉ ቤት መስራት የሚችል ብር ድረስ ወጭ ልታወጡ ትችላላችሁ ውድና የተከበራችሁ ተመልካቾች አሁን ወደ ማቴሪያልና ጠቅላላ ስንት ብር እንደወሰደ ደግሞ እያንዳንዱ በዝርዝር ነው የምነግራችሁ። ማቴሪያል ምን ያህል ወሰደ፣ የባለሙያስ ጠቅላላ ብሎ በብር ደረጃስ ሙሉ ፊኒሽንጉ ስንት ብር ፈጀ የሚለውን ወደ እናንተ የማቀርበው ነው የሚሆነው። አሁንም አብራችሁ ይቆዩ። ከጅፕሰም ማቴሪያሎች ስንጀምር እንግዲህ ጅፕሰም ሶስት መቶ ኪስ ወስዷል። በ280 ብር የተገዛ ነው። እንግዲህ 84 ሺህ ብር ለጅብሰም ብቻ ወስዷል። ሌላው ሰጋቱራ ነው። ሰጋቱራ 30 ኪስ ወስዷል በ400 ብር 12 ሺህ ብር ለሰጋቱራ ወስዷል። ሌላው ቃጫ ነው። ቃጫ 20 ኪሎ ቃጫ በ150 ብር 3 ሺህ ብር ፕላስቲክ ሰባ 72 ካሬ እስከ በረንዳው ማለት ነው በ520 ብር 37440 ብር ለፕላስቲክ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ 210 በ1000 ብር 20000 ብር ለሞራሌ የሚያስፈልግ ይሆናል። ሌላ ውድ ተመልካቾች፣ ሚስማር እስከ 5000 ብር ያስፈልጋል። እንጨት ነው ያ ማለት ከበሌቶ መስሪያ ማለት ነው። 30 ማገሮች ወይም ቋሚዎች ያስፈልጋሉ። ቅለቅል ማለት ነው በመቶ 85 ሺህ አራት መቶ ብር። ሌላው የማብራት ገመድ ነው። አንድ ነጥብ አምስት የመብራት ገመድ 3 ጥቅል በ1700 ብር 5100 ብር 2.5 የመብራት ገመድ 2 ጥቅል በ2700 5400 ብር 4 ነጥብ ገመድ 40 ሜትር በ60 ብር 2000 አራት መቶ ብር ለአራት ነጥብ ማለት ነው። የሚያስፈልጉ ማቴሪያሎች ሌላው ሶኬት ነው። ሶኬት አስር ሶኬት በ250 ብር 2500 ብር ማብሪያ ማጥፊያ 10 በ300 ብር 3000 ብር ስካቶላ 20 በ20 ብር 400 ብር የመብሪያ ቀበራዎቹ እንግዲህ በዚህ መንገድ እነዚህ ማቴሪያሎችን የሚያስፈልግ ይሆናል ማለት ነው። ሌላው ኮንዲት ነው። 30 ኮንዲት ያስፈልገዋል በ30 ብር ዘጠኝ መቶ ብር። ብሬከር አራት ባለስድስትም ባለስምንትም ማረግ ትችላላችሁ። 250 ብር ቀለም ነው እንግዲህ ውድ ተመልካቾች፣ ስለ ቀለም ደግሞ በሰፊው ማብራሪያ የምሰጣችሁ ይሆናል። እዚህ ቤት ላይ ምን አይነት ቀለም ነው የተቀባው የሚለውን ማለት ነው። ምክንያቱም እዚህ ቤት ላይ የተቀቡት ሶስት አይነት ቀለሞች ነው የተቀባው ማለት ነው ፕራይሜሪ እንዲሁም ደግሞ ሲልኮማትና እንዲሁም ሲልኮት ቫርኒሽ። እነዚህ ሶስት ቀለሞች ናቸው። ስለ እነዚህ ቀለሞች ወደ መጨረሻ ላይ ሰፊ ማብራሪያ የመሰጣቸው ይሆናል። ለዚህ ቤት በብር ደረጃ አርባ ሺህ ብር የወሰደ ቀለም ነው እዚህ ቤት ላይ የተቀባ የሆነው ማለት ነው። እንዴት ይህን ያህል ብር ወሰደ ቀለሙስ የት ምንድነው የሚለውን በሰፊው ገለጻ የማደርገላቸው ነው የሚሆነው። እነዚህ ቀለሞች የአውሮፓ የሆኑ ቀለሞች ናቸው። ዋጋቸውስ ስንት ነው? ጠቅማቸውስ ምንድን ነው የሚለውን ከቪዲዮ መጨረሻ አካባቢ ላይ የምሰሙት ይሆናል። አሁን ጠቅላላ ቶታሉን ላስቀድምላችሁ ብዬ ነው። ውድ ተመልካቾች እንግዲህ ከቀለም ውጭ ቤቱ አምፖል ነው። እንደምትመለከቱት ሙሉ አምፖሎች፣ ስኮት ላይቶች፣ ሁሉ ነገር ሻዶ ሳይቀር ሙሉ ለሙሉ አልቆለታል ማለት ነው። ጠቅላላ ለአምፖል ማለት ነው፣ ለሙሉ ቤቱ ለክፍሉ 63 ሺ ብር የወሰደው አምፖል ብቻ ማለት ነው። ስለዚህ ለአምፖል 63 ሺ ብር። ስለ አምፖል ዙሪያ እንግዲህ በተደጋጋሚ ነግሬያችኋለሁ፣ እንዲ አቅማችሁ ነው አቅም ከለላችሁ፣ በ15 ሺህ በ10 ሺህ ማለቅ የሚችሉ አምፖሎች አሉ ለሙሉ ቤታችሁ ማለት ነው። ስለዚህ በአቅማችሁ ልክ 30፣ 40፣ 50፣ 60 እስከ 70 ከዚህም በላይ የአምፖል ደረጃዎች ስላሉ ማለት ነው። ሌላው የባለሙያ ነው የባለሙያ ማለት ምንድን ነው እንግዲህ እዚህ ላይ ግድግዳ ቻክ ፕላስቲክ ወርንስ ቀለም ተቀብቶ ሙሉ ፊኒሽንጉ ከማቴሪያል ውጭ ለባለሙያ ዘጠና ሺ ብር የሚያስፈልጋችሁ ሆና ወይም ለዚህ ቤት ዘጠና ሺ ብር የተሰራ ነው ማለት ነው ጠቅላላስ ምን ያህል ወሰደ የሚለውን እያንዳንዱ ደግሞ ደምሬ የማስታወቃቸው ነው የሚሆነው ከዚህ ውጭ እቃ ማጓጓዣ አለ ከላይ ተጠቀሱት ጅብሰም ሞራሌ ፕላስቲክ እነዚህ እነዚህ ነገሮች አሉ እነሱን ማጓጓዣ እስከ አስር ሺ ብር የሚያስፈልጋችሁ ይሆናል ውድና የተከበራችሁ ተመልካቾች እነዚህ ማቴሪያሎች እንግዲህ ጠቅላላ ስንደምራቸው ወደ ብር ስንቀይራቸው 389790 ይህን ብር ወስዱ ያለማለት ነው። 389790 ብር በአሁኑ ሰዓት ማሰራት ብታስቡ ሙሉ ፊኒሽንጉን ይህን ብር የሚያስፈልጋችሁ ይሆናል። ውድና የተከበራችሁ ተመልካቾች እንግዲህ ሌላው ምንድን ነው፣ ስለ ቀለሞቹ ነው የምነግራችሁ ለምሳሌ ግድግዳው ቻክ ተሰራ። ቻክ ከተሰራ በኋላ ከደረቀ በኋላ ግድግዳው የመጀመሪያ ቅብ የሚቀባው ፕራይሜሪ የሚባለ ነው። ዋይት ነው ወይም ነጭ ነው እሱ ነው። ያ ማለት ግድግዳው ላይ ያሉ እንደ ወይ ቢሆን ነገሮች ሊኖሩ ይችላሉ፣ አንዳንድ ቆሻሻዎችን፣ እነሱን ሙሉ ለሙሉ አጥፍቶ ፍክት የሚያደርግ ነው ፕራይሜሪው ቅድሚያ የሚቀባ ይሆናል። ከፕራይሜሪው ላይ ቀጣው ምን ይቀባል ማለት ነው? ከፕራይሜሪው በመቀጠል ሲልኮማቱ ይቀባል ማለት ነው። ስለዚህ ፕራይሜሪው ለሲልኮማቱ ምንድን ነው ባክግራውንድ ነው ማለት ነው። ከሲልኮማቱ ላይ ነው እንግዲህ የሲልኮት ቫርኒሹ ሶስተኛ መጨረሻ ላይ በዚህ መንገድ የሚቀባ የሚሆነው። ስለዚህ ውድ ተመልካቾች እነዚህ ቀለም ልዩ የሆኑ ቀለሞች ናቸው። እነዚህን ቀለሞች ከፈለጋችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። የትኛውም ወሎ ክፍል ላይ የምንልክላችሁ ይሆናል። በሌትር ደረጃ 15 ሊትር ናቸው ሶስቱም ማለት ነው። ውድ ተመልካቾች፣ የዛሬው ያስኩላችሁ መረጃ የያቸውትን የሰማችሁትን ይመስላል። በሌላ አሪፍ መረጃዎች እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም አለይኩም ወረህመቱላ ወበረካቱ